በሰላም የወበሻ አዲስ ቤተሰቦች እንደምናላችሁ፣ የሰዓቱ ዜናችን ተጀምሯል። ከአገር ውስጥና ከውጭ ያገኘናቸውን መረጃ ወደ እናንተ እናደርሳለን። አብራችን ቆዩ። በቅድሚያ የምናገኘው ዜና እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ አቶ ክርስቲያን ታደለ ከአሁን ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ እየሄደ ሰላምታ እየሰጠው ነው የሚመለሰው። አቶ ዮሐንስ ቦ ያለው እነ ክርስቲያን ታደለና አቶ ዮሐንስ ቦ ያለው ጉዳይ የሚከታተሉ የቅርብ ሰዎች የመንግስት አክቲቪስት ሲሉ የጠሯቸውንና እነ ክርስቲያን ወንጀለኛ ናቸው ያሉትን ግለሰብ ፌዴራል ፖሊስ ማግኘት እንዳልቻለ ፍርድ ቤት መግለጹ ኢትዮጵያ ተናገሩ። በዚህም አቶ ስዩም ተሾመ የተባሉት ግለሰብ በቻናላቸው እነ አቶ ዮሐንስን ወንጀለኞች እንደሆኑ በመናገራቸው እነ አቶ ዮሐንስም ከሰዋቸው ስለነበር ፍርድ ቤት እንዲቀርቡ ታዞ የነበረ ቢሆንም ፌዴራል ፖሊስ አቶ ስዩም ተሾመን ማግኘት አለመቻሉን ለፍርድ ቤት መግለጹ ነው ያስረዱት። የእነ አቶ ዮሐንስና አቶ ክርስቲያን የቅርብ ሰዎች ለትግቢያ ኢትዮጵያ ምን አሉ? አቶ ዮሐንስ ቦያለውና ክርስቲያን ታደለ በከፍተኛው ፍርድ ቤት ተከሰው ጉዳያቸው በመታየት ላይ እያለ አቶ ስዩም ተሾመ መጋቢት 11 2017 ዓ ም ባስተላለፉት ፕሮግራም ከተከሰሱበት ጉዳይ ጋር በተያያዘ የአማራን ወጣት አስፈጅተዋል፣ ዲሽቃ መሳሪያ መግዣ ጠይቀዋል ብለው እንደነበር አስታውሰዋል። በዚህም በፍትህ ሂደቱ ላይ አሉታዊ ተጽዕኖ የማሳደር ህግን የተላለፈ ፕሮግራም ስላቀረቡ የፌዴራል ፖሊስ ለዛሬ መጥሪያ ድርሶት ችሎት እንዲያቀርበው ቢታዘዘም የስዩም ተሾመ አድራሻ ስላልተገለጸልኝ ላቀርበው አልቻልኩም ብሎ ምላሽ ሰጥቷል፣ ብለዋል አቶ ዮሐንስ በያለው። ዛሬ በዚህ ጉዳይ ምን አሉ? ከዚህ ቀደም በስም ማጥፋት ወንጀል ፍርድ ቤት ከስሸው፣ ተቀጥቷል። ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዱ እያየ ሰላምታ እየሰጠው ነው የሚመለሰው፣ ትምህርት ሳያገኝ በመቅረቱ ነው አሁንም ተመሳሳይ ድርጊት የፈጸመው ብለዋል። መንግሥት ቤት የሰጣቸው ደሞዝ የሚከፍላቸውና መኪና የተሰጣቸው የመንግስት አክቲቪስት ናቸው። አማራ ሲሆን የትም ይገኛል። ደብል ስታንዳርድ ነው። የፌዴራል ፖሊስ የሰጠው መልስ ለእኛ አሳማኝ አይደለም ብለዋል። አቶ ክርስቲያን ታደለ በዚህ ጉዳይ ምን አሉ? ይሄ ወስፌ ሲለግም ቅቤ አይወጋውም የሚለው አባባል እውነት መሆኑን ያሳየ ነው። አቶ ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይ ሀሜተኛ ነው ብለዋል። እኔን አጅባችሁ ሰዱኝና ቤቱን ላሳያችሁ። የመንግሥት ሹመኛን የሚጠብቀው የፌዴራል ፖሊስ አካል ነው። እኛን የሕዝብ እንደራሴዎችን ከቤተሰቦቻችን ፊት ደብድቦና አዋርዶ ለማምጣት ያልተቸገረው ፌዴራል ፖሊስ ላገኛቸው አልቻልኩም ማለቱ ስላቅ ነው። እውነቱን ንገረኝ ካላችሁ አቶ ስዩም ያልታሰረው አማራ ነኝ ስላላለ ነው ሲሉ ለፍርድ ቤት ገልጸዋል ተብሏል። በመጨረሻም የተከሳሾች ጠበቆች በደንበኞቻቸው ላይ የተላለፈውን ፕሮግራም ሕግን የተላለፈ በመሆኑ ፖሊስ ያለ ምንም ምክንያት አቶ ስዩምን እንዲያቀርብ ይደረግልን ማለታቸውን የቅርብ ሰዎች ተናግረዋል። ፍርድ ቤቱም በድጋሚ የፌዴራል ፖሊስ ስዩም ተሾመን እንዲያቀርባቸው ለመያዝያ ሰባት ቀን 2017 ዓ ም ቀጠሮ ሰጥቷል፣ ብለዋል። ኤንቢ ፌዴራል ፖሊስ ፍርድ ቤት እንዲያቀርባቸው ተብሎ የነበሩት የተባሉት አቶ ስዩም ተሾመ ከሳምንት በፊት ባሰራጩት የዩቲዩብ ቻናል ስለ እናቶ ያንስ ቦያለው ሲናገሩ ቦያለው ተንኮለኛ ነው፣ ከኔ በላይ ማን ምስክር አለ? ያረገውን እሰይ ቦያለው ታሰረ ብዬ ስላልፎከርኩ ነው መከራዬን አይደል ያበላኝ። እሱምም ብዬ ስላልኩት ፋኖ ትጥቅ ፍታ አይፈታም ሲል የአማራን ሕዝብ ታስፈላላችሁ ሆነ ብላችሁ ይሄ ሴራ ነው ስላልኳቸው ነው። ይሄ ችግር የተፈጠረው የተለየ ወንጀል ሰርቻ አይደለም። ገዱም እሱም ጠምደው መከራዬን ሲያበሉኝ የነበረው ፋኖ ትጥቂፍታ አይፈታም ሲሉ፣ ይሄ ድንቁርና ሀሳብ የአማራን ህዝብ ከፌዴራል መንግስት ጋር ያጋጫል፣ የማይሆን ቅርቃር ውስጥ ያስገባል፣ ለአማራን ህዝብ ታስበላላችሁ፣ ወጣቱን ታስፈጃላችሁ እንዳልኩ፣ ወጣቱን አስፈጅተውታል እነዚህ ሰዎች። ከዛ አልፎ ታጥቀው መንግስት እንገለብጣለን ሲሉ መንግስት ገልብጦ እስር ቤት ከቷቸዋል። ስራቸው ያውጣቸው ሲሉ ተደምጠዋል። ወደ ውጭ ወዳገኘ ነው ዜና ስንሄድ ዩክሬን ለሩሲያ ሲዋጉ ነበር ያለቻቸውን ቻይናውያን በቁጥጥር ስር ማዋሏን አስታወቀች። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያን በዶኔቲክስ ግዛት በቁጥጥር ስር መዋላቸውን የዩክሬን ፕሬዚዳንት ቭላድሚር ዘለንስኪ ተናገሩ። ማክሰኞ እለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ እንዳሉት በዩክሬን ግዛት የሚዋጉ ቻይናውያን ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለው ኪየቭ የሚገኘው የቻይና ልኡክ ለማብራሪያ እንደተጠራ አስታውቀዋል። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይሄ የመጀመሪያው ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮም ሆነ ከቤጂንግ ምላሽ አልተሰጠም። ዘለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናውያን ወታደሮች በአገሪቱ ምስራቅ ዶኔስቲክ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ ማስረጃዎች ይዘው ነበር ብለዋል። ፕሬዚዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ከገጠሙ በኋላ ሁለቱም ማርካቸዋል ብለዋል። ዘለንስኪ በለጠፉት ቪዲዮ ላይ ቻይናውያን ወታደሮች ከተባሉት ግለሰቦች መካከል አንዱ በማንዳሪያን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል። ያለን መረጃ እንደማያሳየው በወራሪው ኃይል ውስጥ ያሉት የቻይና ዜጎች ሁለት ብቻ አይደሉም ብለው ፕሬዝዳንቱ ሩሲያ ከቻይናና ከሌሎች ሀገራት አውሮፓ ላይ እየተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዘለንስኪ አክለዋል። የዩክሬኑ ፕሬዝዳንት ዩናይትድ ስቴትስ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገልግሎት ስር መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆኑ አስታውቀዋል። ማክሰኞ ለጋዜጠኞች መግለጫ የሰጡት የአሜሪካ የውጭ ጉዳይ ሚኒስተር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብለዋል። ቃል አቀባዩ ቻይና ሩሲያ በዩክሬን በምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነት የሚያገለግሉ የቴክኖሎጂ ምርቶች ታቀርባለች ሲሉ ወቅሰዋል። ሳይሆን ሌሞንድ ጋዜጣ ከዚህ በፊት እንደዘገበው ዱዌን በተባለ ቻይና ውስጥ ብቻ በሚያገለግለው ማህበራዊ ሚዲያ አማካኝነት ቢያንስ አርባ ሰዎች በሩሲያ ለመዋጋት መመዝገባቸውን አሳውቆ ነበር። የኩዌቭ እና የምዕራባውያን ሀገራት ባለስልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺዎች የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያውያን በክሩዝ ግዛት ድንበር ላይ ነበር ሲዋጉ የነበሩት። ቻይናውያኑ ግን የዩክሬንን ግዛት ዘልቀው ነው የተዋጉ ያደረጉት ብለዋል። ባለፈው ጥር ዩክሬን ሁለት የሰሜን ኮሪያ ወታደሮችን በቁጥጥር ስር አውያለሁ ማለቱ ይታወሳል። ምንም እንኳን ቤጂንግና ሞስኮ በፖለቲካውና በምጣኔ ሀብቱ ቅርርብ ያላቸው ወዳጅ አገራት ቢሆኑም ቻይና በጦርነቱ ገለልተኛ እንደሆነችና ለሩሲያ ወታደራዊ መሳሪያ አለማቅረቧን ስታስተባብል ቆይታለች። የሩሲያው ፕሬዚዳንት ቭላዲሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬን ግዛት ተቆጣጥራለች።